እና አሽቃባጮች እኛስ ታርቀናል፣ እንዲሁ በከንቱ ዋበልቶችዋል አል አብርሃም ቀብራራው እንግዲህ ለሚስቱ ምን ብሎ ዘፈነላት? ጋይስ ምን ብሎ ቢዘፍነላት ጥሩ ነው። በመሞት መካከል የአይኖቼ ስር ተአምር ነሽ አላት እኮ ቀብራራው ማለት ነው። አይ የጋሺ የልጅ አንተ እኮ አትናገር አንተ እኮ ሙዚቃም አትዝፈን አንተ እኮ ግጥም አትግጠም። የምሬ ነው የምላችሁ። ለማንኛውም አንዳንድ የእነሱ ውድቀት ለሚመኙም ደግሞ አንዳንድ ነገር የምት የምትሉን ልጆች አላችሁ። እሺ ሁሉንም ነገር አጠቃልዬ በዚህ ቪዲዮ የምናገራችሁ ይሆናል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራቸው ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላምና ጤና፣ ደስታ እመኝላችኋለሁ። እናንተ አመዳ ሙላ ማለት ነው። እኔ ትናንትና ስምንት ሺ ልገባ ነው። ትንሽ ነው የቀረኝ። ያስገቡኝ አልኳችሁ እንዴ። ግን ሰብስክራይብ ታደርጉኛላችሁ? የምሬ ነው የምላችሁ ታደርጉኛላችሁ። አዑዙ ቢላ እንዴ ሰው ምስጋና የለውም እንዴ? እኔን አመሰግናለሁ አመሰግናለሁ አደርጋችሁኛል። ግን የት እንደሚሄድ አላውቅም። ስምንት ሺ አልገባም ማለት ትንሽ ነው የቀረኝ። ግን አልገባም ማለት ነው። እና ዛሬ እስኪ ሞክሮ አስገቡኝ፣ አስገቡኝ የምሬ ነው። ምልሱ ወዳችሁ አስገቡኝ። እና ሰብስክራይብ ያላደረጋችሁ ይለፍላችሁ፣ እና ሰብስክራይብ አድርጉኝ፣ ይለፍላችሁ፣ ሰብስክራይብ አድርጉኝ። እና እንደዛ ነው እላችኋለሁ። ሌላኛው ደግሞ እንግዲህ ፍቅር በፍቅር እየተጫወቱ ነው። ምድረ ተሳዳቢና ቅንቅና ሙላ ማለት ነው። ማለት ከግሬሲ ፋሚሊ ውጭ ናችሁ እናንተ ውጭ ናችሁ ስላችሁ ከፍቅርም ውጭ የሆኑ ናቸው። እንግዲህ በሌላ ሰው የሚሰሩ ቪዲዮ በሌላኛው ሰው የሚሰሩ ልጆች ነበሩ እና ዛሬ ላይ ተገልብጠው መጣ ምናምን እንዲት ልጅ አለሽ። እኔ ቤትም ትመጪ አለሽ። ይቅርታ አድርጊልኝና ማጠቤን አይቀርምና እንጣላ። እንደ እኔና አንቺ ታቆሚያለሽ ወይስ እንጣላ? ያኔ ሩታ ውሽማውን አመጣች፣ በውሽማ አስደበደበች፣ በውሽማው እንዲያለች ውሽማው እንዲያደረገች እኔ እንጣላለን እና ባለፈው ራሱ ቤት የመጣሽ ሼር አድርጊልኝ አልሽኝ። እኳ አታፍሪም እኮ ሩታን ሰድበሽ ሼር ላይ አደርግልሽ? እውነትሽን ነው እኔ አልለቅሽም፣ እንጣላለን። ስለዚህ ታቆሚያለሽ ወለላ። እኔ ዘቅዝቄ ነው ማመጣሽ። እኔ ዘቅዝቄ አላቅም፣ አሁን ግን ዘቀዝቅሻለሁ ማለት ነው። ሌላኛው ደግሞ የአብርሃምና የሩታዬ ውድቀት የሚመኙትን፣ ለምንድን ነው ቻናላቸው የማይዘጋው ስትሉ ነበራቸው። እናንተ የእጃዛ ቤት ወጠምሾች ማለት ነው፣ እጃዛ ቤት ቁጭ ያሉ ሰዎች። ዩቱብ ቻናል ከተዘጋ ደግሞ በዩቱብ ነው የሚተዳደሩት። ዩቱብ ቻናላቸው ከተዘጋ ልመና ነው የሚወጡት። እኛን ነው የሚለምነውን። እኔ ደግሞ ሽር መስጠት አልፈልግም። እንዴ ስንት ያታመማለ ስንት የተጀገር አይደለ? ለእነሱ ነው የምሰጠው። እኔ ለእንደዚህ አይደለ፣ ለጥጋብ አልሰጥም። ስለዚህ ሲያለቃቅሱ መስጠታችሁ ስለማይቀር አርፋችሁ ቁጭ በሉ። የነሱ ውድቀት የፈለገ ቢመኝ፣ የፈለገ ቢሯሯጡ፣ እንቅልፍ ሳይተኙ ቢያድሩ መቼም አይወድቁም። ፈጣሪ አይጣላችሁ። የሚያነሳም አላህ ነው፣ የሚጥለውም ደግሞ አላህ ነው። ይሄንን ደግሞ በደንብ ያውቁታል እኮ ዝም ብለው። የምቀኝነት ጥግ እንደ ሷ አረመኔና ምቀኛም የምቀኛም ጥግ ማለት ነው ሰገጤ ስግጥ ግጥ ያለ ማስረጨት አይቻላቅም የመጨረሻ ምንድን ነው የሚባለው? እናንተ ቡዳ ነው የሚባለው? አዎ እኛ አካባቢያችን እንደዚህ ለሰው ልጅ ክፋት የሚያስብ ለሰው ልጅ ውድቀት የሚመኝ ሰው እንደዛ ነው የምንለው ማለት ነው። እና ቡዳ ነው የምንለው። እውነቴ ነው የምላቸው ከቡዳ እኮ አይተናነስም። ዝብላይ ምነሸጣ ረጂም አንድን ሰው ለነገርሩ እኮ ይሄ አንዳንዴ የሆነ አይደል፣ በሃይማኖታችሁ ጠንካራ ሳትሆኑ ስትቀሩ ጥንካሬ ከሌላቸው የሰው ውድቀት ያሰኛቸዋል፣ የሰው ውድቀት ያስደስታቸዋል። ልጆቹ ደግሞ ወድቀው የሚወድቁን ልጆች አይደሉም፣ ሊወድቁም ደግሞ አይችሉም። ገና ከፍ እያሉ እኛንም እያሰሩ ራሳቸውም እየሰሩ እነሱም እየተለወጡ እኛም እየለወጡ አንቺም እየረዘቁሽ አንቺም እያበሉሽ እያጠጡሽ ይሄዱበታል ማለት ነው። ሌላ የነጻነት እህት ደግሞ ትላንትና እንግዲህ ከአብርሃም ጋር ነው የነበረችው፣ ስለዚህ ልጁ ልጅቷ የአብርሃም ነው የምትሆነው፣ የማንም አትሆኑም ስትል ነበረ። ሰምታችኋላ፣ ሄዳችኋል ወይስ አልሄዳችሁም? እነ አብርሃም ተኝተዋል፣ አብርሃም አሞታል፣ ትፋችኋለሽ ወይስ አትፋቱትም እያሉ ነበረ። ኮሚኒቲ ስር ነፍሳችሁ እኳ ይማረብና፣ እኔ ቪዲዮ ልሰራ ነበረ። ስንቴ፣ አራቴ፣ አምስቴ፣ በቀን ሶስት ጊዜ ቪዲዮ መሰረት፣ ምን የሚሉት ነው ብዬ ተውቁኝ እንጂ ማለት ነው። አይቼ አልነበረ? የጎረቤት ልጅ አምጥታችሁ ገና እኮ ዘር ማን ዘር እኮ ነው። ዋሸች። የአብርሃም ነው ከሱ ውጭ ከሌላ ልታምጣችልን ብላ ዋሸች። የጎረቤት ልጅ ናት ብያችኋለሁ። ሁላችንም ብለናል፣ የጎረቤት ልጅ ናት እናንተ ጉዳችሁ እንዳንናገር የምር የብዙዎቻችሁ ጉድ ይዘናል። ስለዚህ ጉዳችሁ እንዳንናገር አርፋችሁ ቁጭ በሉ። እኛ ነቡታጀራ ልጆች መሸወድ አትችሉም ማለት ነው። ምን ምን ይመስላለሁ ደግሞ በሰው ልጅ ነግዳ የነገዳቸው አብቅቶ ገና የአብርሃም ነው አላለችም ወይ? አታምር ወይ አታፍራሉ? እና እንደዛ ነው ላችኋለው። ያው ተሳዳቢዎቹም ደግሞ አብርሃም ነግሯችኋል ብዬ አስባለሁ። በማሞት መካከል የአይኖቼ ስር ተአምርነሽ ብሎ እንግዲህ ቀብራራው ለሚስቱ ዘፍኖላታል ማለት ነው። ስለዚህ እነሱ የፈለገ ብናሽ ቀብጥ፣ የፈለገ ሚስቱን ዝቅ ብናደርግበት፣ የፈለገ ባልዋን ዝቅ ብናደርግበት፣ እንዴ ልበላችሁ ቤተሰብ፣ የፈለገ ነገር ብንላቸው ማለት ነው፣ በተአምር አይለያዩምም፣ አይጣሉምም። እሱም እንዲህ ጠላት አይችልም እሷም ልትጠላው አትችልም ባጭሩ ማለት ነው እንደውም በቃ ነው ቪዲዮ መማር አለባችሁ የምሬ ነው ምላችሁ ተጣሏ አይደለ ሰሞኑ እሺ ያ ሁሉ ብጥብጥ ወጣ እንደዚህ ወጣች ወረደች ገባ እ ተባለ ከዛ በኋላ ቅፍ አደረገችው እናንተ ከዛ በኋላ በቃ ኔ ራሱ ፍቅር ፍቅር ሸተተኝ ማለት ነው እንዴ ፍቅር ሪፕ ፍቅር ሞታ ፍቅር በህይወት የለም ስትሉ ለነበራችሁ ፍቅር አለ። እንግዲህ ሩታ እቅፍ አደረገችው ማለት ነው። ከዛ ፍቅር ፍቅር ይሸታል ዛሬ አልኩኝ። ሰፈሩ ራሱ ዩቱብ ሰፈረ ራሱ ማለት ነው። ተቀወጠ እኮ ከዛ አላችሁ። አብርሃምም ደግሞ ውስጧ ሽጉጥ አለ ገብቶ አስቡት እንግዲህ፣ ሽጉጥ ብሎ ገባ። ከዛ በኋላ አቀፈችው ትንሽ እሺ እሺ እሺ ይባባላሉ ማለት ነው። ከዛ አብርሃም ስታቅፈው እንባነቀውና ከዛ አንገቱ ደፍተ አለቀሰ ማለት ነው። ሾፎ እንግዲህ ሾፎ እነሱ እኮ ይዋደዳሉ። እኛ ነን እኮ ለማፋ ሰዓታት የምንጥረው ልናፋታቸው የተነሳንባቸው እንጂ እነሱ በደንብ ነው የሚዋደዱት። እና አንዳንድ ልጆች ደግሞ ያሁ ሪከርድ ያደረጋቸው ልጆች አላችሁ። ፍታት ሰማኒያዋ ቅደድ ፍቺው እንደዚህ የምሬ ነው ምላች ለነሱ እኮ ደህና ወይም ደግሞ ጥሩ ነገር ያሰባችሁ መስሏችሁ ነው እንጂ ማለት ነው፣ ስህተተኞች ናችሁ። ለነገሩ እንደዚ አይነት ሰው እኮ ስህተተኛ ነኝ አይልም። ሁሌም እውነተኛ ነው የሚለው። እኔ ራሱ በበኩሌ ስተተኛ ነኝ አልልም። እኔ ስተት ካለብኝ ለምን ይችላሉ። እሱም መቶ ፐርሰንት አላምንም እንዴ መን ከመን ያንሰን። በቃ ነብስ እያደለችም ነብስ እያችሁ እንዲሸነፍ አትፈልጉም አደለም። ግን በሀቅ ተከራከሩ። የምሬ ነው። ለ በባድል በውሸት አትከራከሩ። እና እንደዛ ነው ምላችሁ ና እናንተ ያው የምትናገሩትን ነገር እውነት መስሎ ነው የሚታያችሁ፣ ወይም ደግሞ እናንተ በቃ ጎበዞች መካሪ አይነት ነገር ነው እየተሰማችሁ ያላችሁ። ስለዚህ እነሱ እንደሆነ እዚህ ደርሰዋል እላችኋለሁ። ዛሬ ደግሞ ፍቅር ፍቅር እየተሸተተ ፍቅር ፍቅር ሸቷለሁ ኦልሬዲ በቃ እኮ ሸተተ። እኛ ራሱ በረከቱ ደርሶናል፣ እናመሰግናለን። ተደስተን አድረናል፣ እንዳትጨልሞብን ደስታችን ማለት ነው እና አንዳንድ ልጆች ገና ምን አለቀ አላ በቃም ይጀምራል አላችሁ በህጋም ላክ ይሁንባችሁ፣ ኮሜንት እንደጽፉ እንደዚያ ብላችሁ ኮሜንት እንዳጽፉ የትናንትናው ደስታ እናጣጠምበት። አለበለዚያ መተው በከልል ያደርጉት አይበክሉትም፣ ሊበክሉትም አይችሉም እና በሰላም ወደ ቤታቸው ስለገቡ ቤት እንሄድ እየተባበሉ ነበር። ስለዚህ ሄዱ አይደለም ወይ? በሰላም ቤታቸው ቁጭ ብለው ፍቅር ፍቅር ሲጫወቱ ቪዲዮ ይልቀቁልን እንጂ ከዛ ወጪ ሌላ ነገር አምጥተው ሊነጅሱት እንዴ? ወርድ ከራሳችን ከለቀቅናቸው ወላ ሩታ ወላ አብርሃም ብሎ ነገር የለም። ቀጥ ብለው በስርዓት ጥሩ ቪዲዮ ነው የሚሰሩልን አብርሽም ምንም አይልም ሩታም ደግሞ ትንከባከበዋለች እንደውም እንደውም አብርሃም ጥሩ አጋጣሚ ነው አልመጣም አልታረቅም ስትልም ስለነበረ ጥሩ አጋጣሚ ተጠቅማችኋል ማለት ነው እና እንደዛ ነው እላችኋለሁ ቤተሰብ ሌላ ምንም ልላችሁ አልችልም ሌላ ደግሞ ውድቀቷቸው ለምትመኘው ልጅ ላላችሁኝ ልጆች ያው ልመና ወደኛ ስለምትመጣብን እባካችሁ ቻናልዋ ምንም እንዳይሆን እዛው እዛው ሰርተትብላ ሰው ማለት ነው። እኔ አንድ ችብራ ማውጣጦች መስጠት አልፈልግም ብያቸው። ሽንት ቤት አጥቤ ለጥጋበኛ አልሰጥም። እኔ ለታማመ ሰው፣ ለተቸገረ ሰው እሰጣለሁ። ከዛ ውጭ ለጥጋበኛ አልሰጥም። ለእጃዛ ቤት ወጠምሻ ሻ አልሰጥም። እና ቻናሉ ከተዘጋ ልመናኛ ጋር ስለሚመጡ ሲጀመር ወድቀውም ስለማይወድቁ ልጆቹ አትሰቡ። ለማንኛውም ሰላሙኑልኝ በያላችሁበት ቤተሰብ።